ወዳጅ ቤተሰቦች በመጀመሪያ ደረጃ እንኳን ደስ አላችሁ፣ ድምጻችን ተሰምተዋል ማለት ነው። በዚሁ አጋጣሚ ግሪሲ ፋሚሊዎች በጣም ትለይ ያላችሁ ጀግና ናችሁ። ሁሌም እንደዚህ በመልካምነታችሁ ቀጥሉበት። ትላንትና አብርሽ ላይቭ ላይ ነበረ ማታ ማለት ነው እና ብዙ ነገር ተናግረዋል። ላይቭ ላይ የነበራችሁ ልጆች ያለውን አብርሽ የተናገረውን ሁሉ ነገር ሰምታችኋል ብዬ ተስፋ አደርጋለሁ። በዚሁ አጋጣሚ አብርሽና ሞቢ ያው አልተጣሉም በአንዳንድ ነገር ነው የመጣው ስለማይመች ነው ማንገናኘው፣ ብሏል እና ስልክም ደውሎለት ነበር አብርሽ ሙቪ ማንስተዋል እና ሙቪ ደግሞ ያለውን ምላሽ በጣም ነው ያሳቀኝ ማለት ነው። ታዳ ስንታረቅ ሲለው እኔ ላዩ ላይ በጣም ነው የሳኩት ማለት ነው። እና አብረሽም ደግሞ ስለ ጋሼ ስለ እናቱ መልስ ሰጥቷል ማለት ነው። ህሊና የሌለው ሰው ነው እናትን አባትን የሚዘቀዝቀውን፣ የተናገር ያለው የሚሰሙኝ ነገር ስላልሆነ ወጥቼ መልስ መሰጥም መናገርም አልፈልግም። የፈለገ ሰው ይዘቅዝቅ፣ የፈለገ ሰው ይሳደብ እናት አባቴ እናት አባቴ መቼም ክብራቸውን አይቀንስም። ጋሽም ቆሞ እየሄደ ነው ብለዋል። በዚሁ አጋጣሚ ደግሞ ሁላችንም ሰላም እናውርድ፣ ሰላም ነው የምንፈልገው፣ እኛ ጋር ምንም ነገር ችግር የለም በማለት ብዙ መልእክት አስተላልፏል። አሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም፣ በእያላው በእያላችሁ በሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ውድ ቤተሰቦቼ ከአሁን ጀምራችሁ እንንጃ የእኛን ፋሚሊ ሆነ የፍቅርን ፋሚሊ እናትን ባትዘቀዝቁ። በተለይም ደግሞ የፍቅር አድናቂዎች በቃ ሰላም ለምን እንደሆነ የማትፈልጉ ሰላም ብትፈልጉ በጣም ደስ ይላል። ምክንያቱም እነሱ ተዋደው አብረው እየሰሩ አብረው እየተጫወቱ አብረው በልተው እያደሩ እያለ እና እዚህ ጋር መጋጨት ምንም ጥቅም አለው ብዬ አላስብም። እና ከይቅርታ በላይ ደግሞ ምንም ነገር የለም። የሰው ልጅ ቢያጠፋ እንኳን ይቅርታ ከጠየቀ በቃ ከይቅርታ በላይ ምን ትፈልጋላችሁ እናንተ ማለት ነው? ስለዚህ ሁላችንም ይቅርተባ ብለን በሰላም መንገድ ብንኖር ደስ ይለኛል። ፍቅር ያሸንፋል። እውነቴ ነው ሙላችሁ እና ትላንትና በተሰራ ቪዲዮ እንግዲህ እናንተ ስትናገሩት የነበረ ለአብርሽ ያስታርቅልን ነው ፍቅር አንድ ላይ ያስተራቅ ነበር ያላችሁት። እንግዲህ አብርሽ እኛንም ቪዲዮ እየሰራ ነበር፣ ያስታርቅልን እና ጥፋቱ ያብርሽ እንደሆነ ብለን ቪዲዮም ሰርተን ነበር። በዛም ቪዲዮ እየተሳደባችሁ ነበር። ግን ሆኖም እኛንን ቃላችን አክብሮ ድምጻችንን ሰምቶ አብርሽና አብርሽ ፍቅርና ፉፉ አስታርቀ። እንግዲህ እናንተ የምትፈልጉት እርቅ ነበረ። ያንን እርቅ ስላስታረቀ ደግሞ ትላንትና ብዙ ነገር ብላችሁ እየተሳደባችሁ ነበረ፣ ለአብርሽ ማለት ነው። እዚህ ጋር የምትይዙልኝ ነገር ቢኖር ማለት ነው፣ አብርሽ ትላንትና ሚሆን ዛሬ ሚሆን፣ እውነቱ ለመናገር ለፍቅር አልጎዳትም፣ ክፉ ነገር አልተመኛላትም። ሲቀጥልም ደግሞ ፍቅር ይሄ ነገር አምና ወዳ ፈቅዳ የገባችበት ነገር ለምን ብትሉ እንድሰራ ፈልጋለች፣ ዩቱባ ደክሞባት ነበር። ያንን ነገር ደግሞ ልታንቀሳቅስ ስለፈለገች ለማደግ ስለፈለገች በዚህ በድራማው ገብታለች። ትስራሶ መስራትም አለባት መለወጥም አለባት። ግን እናንተ እዚህ ጋር በቃ ከአሁን ወዲህ ሩታን ባትወቅሱ፣ ሩታን ባትዘቅዝቁ። እውነት ለመናገር እናንተ ሩታን ማመስገን አለባችሁ። ለምን ብትሉ ማነው ከድሮ ፍቅረኛ ዋጋ ባልዋን ፈቅዳ ስርልኝ ብላ የምትሰጠው ማለት ነው? ማንም አይሰጥም። እውነቴ ነው ምላችሁ ስለዚህ ሩታም ደግሞ ፍቅር እንድታድግ ፈልጋ ነው። አብርሽም ደግሞ ፍቅር እንድታድግ ፈልጎ ነው እንጂ ምንም አይነት ግንኙነት የላቸውም። ግን እናንተ ከመሪ የተነስታችሁ ለምን ትዳሩን በትኑ ከፍቅር ጋር አይሆንም ነው የምትሉት? ያን ነገር ደግሞ አይሆንም ምክንያቱም በጣም ብዙ የለፋበት ትዳር ነው። ብዙ የተጠቀመበት ትዳር ነው። ሩታም ታፈቅረዋለች፣ አብርሽም ያፈቅራታል ማለት ነው። አብርሽም ደግሞ ትናንትና ተናግረዋል። እና እናንተ አድናቂ ትኖራላችሁ በጣም የምትወዱት ለምሳሌ እናንተ የፍቅር ደጋፊዎች አሁን አብርሽና ፍቅር አንድ ላይ ሊሆኑ አንድ ላይ ሊጋቡ አንድ ላይ በቃ ፍቅረኛ ማሞች እንዲኖሩ ትፈልጋላችሁ። ግን እነሱ ካላስደሰታቸው እነሱ ደስተኛ ካልሆኑ ለእናንተ ብለው የሚያደረጉት ነገር የለም ለእናንተ እኛም ቢሆን ከሩታ ጋር ሁን ብለን የምናስገድደው ነገር የለም። ይሄ የራሱ ግል የሆነ ህይወቱ ነው ማለት ነው። አብርሽ ህጻን ልጅ አይደለም። ማን እንደማያዋጣው ትዳሩ የቱ ጋር እንደሚያምን ለይቶ የሚያውቅ ልጅ ነው ግን እኛ እዚህ ጋር ምለው ነገር ምፈልገው በቃ ሰላም ብታወርዱ በቃ ይቅርታን ብትቀበሉ ምን ይመስላችኋል? እኔ እውነት ለመናገር ፍቅርም ፎፎም አንድ ላይ ሆነው አብርሽም ሮተም አንድ ላይ ሆነው ሰላም ቢፈጠር በጣም ነው ደስ የሚለኝ ምክንያቱ በቃ ሰላም ነው አይደል የሚፈለገው አብርሽ እኮ ትላንትና ብለዋል በኔም ቤት በኔም ቪዲዮ ቢሆን በፍቅርም ቤት እኔ መገኘት አለብኝ እሷን መገኘት አለባት ሲቸግራት ከጎኗ ሆናለሁ ሲቸግረኝ ደግሞ ከጎን የትሆናለች ብለዋል እና ከዚህ የበለጠ ምን ትፈልጋላችሁ እናንተ የምትፈልጉት ነገር ምንድን ነው ሩታን መስደብ ፍቅርን መዘግዘቅ በቃ የተለያዩ ሰዎች እናት አባትን፣ በቃ ራሳችን ተከባብረን እኔ አልሐምድላ እስከዛሬ በእናንተ የመጣ ነበረ ፍቅርን ምናገራት። ምክንያቱም አንዳንዳቸው አድናቂዎች አላችሁ ሆነ ብሎ ሰውን የምታናግሩት ማለት ነው። ትክክለኛ የሆነ ነገር ወይም ትክክል መልስ ይሄ ነው የተባላችሁ የተሰጣችሁ ነገር ብዙዋችን አይታ ናችኋል አይደለም። በእኛ በትንንሽ ዩቱበሮች ከዛም ባሉ ከዩቱበር በውጭ ያሉት በቃ ወንድሞቻችን ከኛ ም ምንም ነገር አንናገርም፣ ምንም ነገር አንሰራም። ትክክለኛ ማን ጥፋተኛ ማን እውነተኛ የሆነው ለማንም ሳያዳለው የሚናገሩ ዩቱበሮች ራሱ በቃ እየዘቀዘቃችሁ እየተሳደባችሁ አይደለም። እናንተ ኮ እዚህ ጋር ፍቅርን መውደዳችሁ በመዘቅዘቅ ወይም በመሳደብ ወይም ደግሞ ሌላ ነገር ወስዳችሁ ሳይሆን እናንተ ፍቅርን የምትወዳት ከሆነ በተግባር በመልካም ነገር ብታሳዩ በ። እና ብታሳዩ በጣም ደስ ይላል ማለት ነው። ምክንያቱም የእኛም ልጆች እንደዛው ማለት ነው። አብርሽ ሩታን ከወደድን ከአሁን ወዲህ እውነት ለመናገር ትምህርት ይሆነናል። እኔ ትምህርት ሆኖኛል ይሄ ነገር፣ በቃ በመልካም ነገር ማሳለፍ። ለምሳሌ እኛ እነሱ አጥፍተዋል ወይም ደግሞ የእኛ ልጆች አጥፍተናል ብለን መከታተል የለብንም። ንቆ መተው መሄድ ነው ያለብን ማለት ነው። እና ለሰው ልጅ ደግሞ ከምንም በላይ ፍቅር አሸናፊ ነው። ፍቅር ያሸንፋል፣ ይቅርታ ደግሞ ያሸንፋል። ይቅርታ ደግሞ ማይሽረው ነገር የለም፣ ሁሉም ነገር ይሽረዋል። ምክንያቱም ከይቅርታ በላይ ምንም የሚደረግ ነገር የለም። ለምሳሌ አንድ ሰው አጥፍቶ ከይቅርታ በላይ ቢኖር ያንን ነገር አድርግ ብለን እናዘዋለን። ምክንያቱም ልጆችም አሁን እየታዘዙ ነው። ይሄን ነገር አድርጉ፣ ይሄን ነገር ስሩ። በተለይ አብርሽ በአሁን ሰዓት በጣም እየታዘዘ ነው እሺ ብሎ እና ፍቅርንም ሊያስታርቅላችሁ ሄደ፣ አስታረቀ። ፍቅርም ደግሞ ግዴታ ሆነው ፏድን የመቀበል ማለት ነው። ዛሬ በትንሽ ነገር ብዙ ላይፍ አሳልፈዋል፣ ብዙ ነገር ተጫውተዋል። ብዙ ብዙ ደረጃ ደርሰዋል። ግን ያንን ነገር ትታ ዛሬ ተስፋ መቁረጥ የለባትም በቃ ካልሆነ ይሄ ሕይወት ያልቀጥልም ካለች፣ እኔ በእሷ ሕይወት መግባትም ማውራትም አልችልም። ግን ለምሳሌ ያክል በቃ በስነ ስርዓት ቁጭ ብለው ማውራት ግድ ይላቸዋል። ካልሆነ ደግሞ አብረው መቀጠል ነው ያለባችሁ እና ብቻ እኔ እንጃ። የኛም ልጆች ናችሁ የእነሱም ልጆች የፍቅርም ልጆች። ካጠፋሁኝ እኔ እስከ ዛሬ ላጠፋሁት ነገር በጣም ይቅርታ፣ ይቅርታ መጠየቅ እፈልጋለሁ። ምክንያቱም ይቅርታ አብርሻ አስተምሮኛል ማለት ነው ላይቭ ላይ ራሱ ትላንት ሰራዊትና ካያቸው ሩታንና ፍቅርን ሁለት መቶ ሺህ እንድታስገቡልኝ ብሎ እየጣረ እየለመነ ነበረ ማለት ነውና፣ ዋናው ነገር ምለው ነገር ቢኖር አብርሽን ባትሰድቡ፣ አብርሽን ባዘቀዝቁ፣ በተለይ ደግሞ በቃ ቤተሰብ የሚባል ነገር ባትዘቀዝቁ፣ ዘግዝቃቸው ምንም ነገር ስለማይመጣ ለእናንተ ወንጀል ባትሸከሙ በጣም ደስ ይለኛል። እና ከምንም በላይ መዋደድ፣ መፈቀር፣ ሰላም የመሰለ ነገር የለም። ለሁላችንም ሰላም፣ አንድነት ይስጠል። ሌላ ነገር ምለውም ነገር የለም ግን አንዳንዴ ማለት ነው ወይም ደግሞ ታምሌት አይታችሁ ወይም ደግሞ የቪዲዮ መግቢያው አይታችሁ የምትሳደቡ ልጆች አላችሁ። ባካችሁ ከቻላችሁ አሳልፋችሁ እንኳን ቪዲዮ ምን እንደምናወራው ማየት ግድ ይላችኋል። አይም ካላችሁ ማለፍ ትችላላችሁ ማለት ነው እና ግድ ለማይሰጣችሁ ሰው ለምሳሌ እኔን ከጠላችሁኝ፣ እኔ በቃ ስለጠላችሁኝ እኔን የኔን ቪዲዮ ማሳለፍ ትችላሉ። ገብታችሁ መሳደብ ከአሁን ወዲህ ቢቀርብን፣ ሁላችንም ሰላም ብናወርድ፣ አብርሽም ሩታም ፉፉም አንድ ላይ መተው ቢሰሩ ሰላም የሚሰጥ ቪዲዮ ቢሰሩ በእህትና በወንድምነት እኔ በጣም ደስ ይለኛል። የነበረን ቆይታ ይህን መስል ነበር። ባይ ባይ።